በጋዜጠኝነት ሙያው ምክንያት ደጋግሞ ታስረዋል። ለሙያው ተሰደዋል። በስደት ውስጥም ሆኖ ቢሆን ግን የጋዜጠኝነት ስራውን ከመስራት ያቀበው አልነበርም። በኢትዮጵያ የመንግስት አመራር ለውጥ ሲመጣና የፕሬስ ነፃነት በር የተከፈተ ሲመስለው ወደ አገር ቤት ተመልሶ ኢትዮጵያ ኢንሳይደርን አቋቁመዋል። እስራቱ ግን አልቀረለትም። ጥቂት ለማይባሉ ጊዜያት የወህኒ ደጅና ጓዳዎች ላይ ተመላልሷል። በእርግጥ ለዚህ ትጋቱ ሽልማቶች ተበርክተውለታል። ተስፋለም ወልደየስ በጅማ የተወለደው፣ አዲስ አበባ ልደታ ያደገው ተስፋለም ለጋዜጠኝነት ቅርበት እንዳለው ልጅነቱን የሚያስታውሱ ሰዎች ይናገራሉ። ቴምብሮችና ጋዜጦችን የሚሰበስብ ነበር። በኋላም ትምህርቱን ተከታትሎ ወደ ስራው ዓለም ተቀላቅሏል። ከእርሱ ጋር አብሮ የሰሩ ያስተማሩት ሁሉም ለማለት በሚያስደፍር መልኩም ረዥም ዓመታት ከህዝብና ከሀገሩ እውነት ጋር በጽናት የቆመ ጋዜጠኛ ጎልማሳ የብዕር ሰው ነው በሚሉና ተመሳሳይ ይዘት ባላቸው የአድናቆትና የክብር ቃላትን የሚገልጹት ለአብነት በጀርመን ድምፅ ሬዲዮ ዶቸ ቨለ አብሮ ተሠራው ነብዩ ሲራክ እንዲህ ሲል ጽፏል። ጋዜጠኛ ተስፋለም ወልደየስ ከፖለቲከኞች ሳይሆን ከተገፉ ወገኖች ጎን ቆሞ ስለ እውነት ድምፅ ሆኗል። በተባ ብዕሩ በሰላማዊ መንገድ ለፕሬስ የመጻፍና የመናገር ነፃነት ጉልህ አስተዋጽኦ ሲያደርግ ተሰዷል፣ ተዘርፏል፣ ታስሯል። ከዘመነ ሕወሓት እስከ ዘመነ ብልጽግና በመገፋት እያለፈም እንኳ ስለ ሙያው ክብርና ስለ ፍትህም ርትዕ መከበር ከመስራት ከቶ አልተንበረከከም። እስካሁን ስለ ዲሞክራሲና ፍትህ እየታገለ ይገኛል፣ በማለት ለቀድሞ ባልደረባው እማኝነቱን ሰጥቷል። የፎርቹን ባለቤትና ማኔጂንግ ኤዲተር ታምራት ገብረ ጊዮርጊስ ሲናገር ደግሞ ተስፋለም ገና በወጣትነቱ ለፕሮፌሽናሊዝም ራሱን የሰጠ ሰው ነው። እኔ ከበርካታ ሰዎች ጋር ሰርቻለሁ። የተስፋለምን አይነት መሰጠት ያየሁት ጥቂት ሰው ላይ ነው። ለእርሱ ገንዘብ ዋና ጉዳይ አይደለም፣ ሙያን ማክበር ከምንም በላይ ያስቀድማል። አንድ ዜና አለ ከተባለ ተስፋለም ቦታው ድረስ በማቅናት ዋጋ ከፍለውም ቢሆን ያገኛል። ይህ ማንም ሊጥሰው የማይችለው የስራ መርሁ ነው። ፎርቹን ሲሰራ በነበረበት ጊዜም በዚህ መርህ ራሱን ሲመራ ነበር ብለዋል። ተስፋለም ከፎርቹን በመቀጠል በ2000 ዓ.ም አዲስ ነገር ጋዜጣን ከሙያ ጓደኞቹ ጋር መስርቷል። አዲስ ነገር ጋዜጣ ብዙ የተለያዩ አንዳንዴም የተቃረኑ አስተያየቶች የሚጻፉባት ነበረች። በጋዜጣዋ የዛሬዎቹ ሁለቱ የጠቅላይ ሚኒስትሩ አማካሪዎች ማለትም የማህበራዊ ጉዳዮች አማካሪ ዳንኤል ክብረት፣ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ይጽፉ ነበር። በሕይወት የሌለው ኢብራሂም ሻፊ፣ በእያዩ ፈንገስ የአንድ ሰው ቲያትር ደራሲው፣ በፍትህ መጽሔት ዋጋ የለገሰ በሚል በእርስም ስጽፍ የከረምኩት እኔነኝ ያለው በረከት በላይነ፣ በዕውቀቱ ስዩም ምልከታቸውን ያጋሩባት ተወዳጅ ጋዜጣ ነበረች። የጋዜጣ አመራሮችም በመንግስት ብቻ ሳይሆን የተቃዋሚ ፖለቲካ አመራርንን ባሉ ፖለቲከኞች ጠቋሚነት ጭምር ለእስር ተዳርገዋል። ለአብነት አየለ ጫሚሶ የተባሉ ፖለቲከኛ ዋናና ምክትል ስራ አስኪያጁን ከሰው እንዳያሳሰሯቸው በወቅቱ ተዘግበዋል። ተወዳጇና ብዙ ሐሳብ በማስተናገድ ትታወቅ የነበረችው አዲስ ነገር ጋዜጣም ስራ ከማቆሟ በፊት ተስፋለም ወደ ኡጋንዳ ቀንቷል። በኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር በኩል በኡጋንዳ የአንድ ዓመት የስራ ላይ ልምምድ ልውውጥ እድል አግኝቶ ስለነበረ ነው ወደዚያ ያመራው በፕሮግራሙ አጋጣሚ ና ከልምድ ልውውጡ ጎን ለጎን በዩጋንዳ የተለያዩ ብዙኃን መገናኛዎች እና ሩድሜክ በተባለ ሚዲያ ላይ ለአንድ ዓመት በሙያው ሲሰራ ቆይቷል። ተስፋለም ኡጋንዳ ለልምድ ልውውጥ ባቀና ጊዜም ሀበሻዊ ቃና የሚል በምስራቅ አፍሪካ የሚሰራጭ ጋዜጣ ማሳተም ጀምሮ ነበር። ተስፋለም ጋዜጣውን በአቅም ማጣት ምክንያት እስከዘጋበት ጊዜ ድረስ ሀበሻዊ ቃና በኡጋንዳ፣ ኬንያ፣ ታንዛኒያ እና ደቡብ ሱዳን ውስጥ ይሰራጭ ነበር። በኋላም ወደ አዲስ አበባ ተመልሶ የጋዜጠኝነት ስራውን ፍሪላንስ ሆኖ በመቀጠል ለአዲስ ሳይንስ ፎርቹን፣ አዲስ ስታንዳርድ የእንግሊዝኛ ጋዜጣና መጽሔት መስራት ጀመረ። ጋዜጠኛ ተስፋለም በ2006 ዓ ም ሽብርተኝነትን በመደገፍ በሚል ከተከሰሱ ሶስት ጋዜጠኞችና ዞን ዘጠኝ በመባል ከሚታወቁ ስድስት ጦማሪዎች ጋር የፍርድ ሂደቱን ሲከታተል ቆይተዋል። እዚህ ጋር ስለ ዞን ዘጠኝ ጥቂት ማለት ተገቢ ነው። ነገሩ እንዲህ ነው። ዘጠኝ ኢትዮጵያውያን ወንዶችና ሴቶች ዞን ዘጠኝ የተሰኘ የጦማሪዎች ቡድን ለመመስረት ተሰባሰቡ። የፖለቲካ ሙሰኝነት በሰፊው በተንሰራፋበት፣ የመገናኛ ብዙኃን በመንግስት ፍጹም ቁጥጥር ስር ባሉበትና አምባገነን ስርዓት ስር በሰደደበት ሀገር ላይ ይህ በጣም ድፍረት የሚፈልግ ተግባር ነው፣ ይላል በወቅቱ ትጋርዳያን ያሰራጨው ዘገባ። በአማርኛና በእንግሊዝኛ በመጽሐፍ ጦማሪዎቹ የሀገሪቷን የአገሪቷን አንዳንድ ፈታኝ ማህበራዊና ኢኮኖሚያዊ ጉዳዮች መዳሰስ በአገሪቷ መገናኛ ብዙኃን ለማይነገሩ ታሪኮች ህይወት ሰጥተዋል። በዞን ዘጠኝ ውስጥ ከተስፋለም በተጨማሪ የቀድሞ ብሔራዊ ምርጫ ቦርድ ቃል አቀባይ ሶሊያና ሽመልስ፣ የኢዜማ ህዝብ ግንኙነት ኃላፊ ናትናኤል ፈለቀ፣ የካርድ መስራችና ዋና ዳይሬክተር በፍቃዱ ኃይሉ ይገኙበታል አብዛኞቹ የዞን ዘጠኝ አባላት ወደ ፖለቲካው የገቡ በኋላም ራሳቸውን ያገለሉ ሲሆን ተስፋለም ግን በጋዜጠኝነቱ ገፍቷል። ጋዜጠኛ ተስፋለም በ26 ዓ ም በቁጥጥር ስር ከዋለ በኋላ አንድ ዓመት ከሶስት ወራት በወህኒ ቤት ከቆየም በኋላ ክሱ ተቋርጦ ተለቋል። ከተፈታ በኋላ በጀርመን አገር በስደት ኑሯል። በመቀጠልም በዶይቼ ቨለ አማርኛ አገልግሎት ከሠራ በኋላ በ2012 ወደ ኢትዮጵያ ተመልሶ ኢትዮጵያ ኢንሳይደር የበይነ መረብ ሚዲያን መስርቷል። እስር የሚሉት ፍዳ ግን በኢህአዴግ ብቻ ሳይሆን በብልጽግና ዘመንም አልተለየውም። ተስፋለም ወልደየስ በመስከረም 2014 ዓ ም ለሶስት ቀናት እንዲሁም በነሐሴ 2017 ዓ ም ደግሞ ለአምስት ቀናት በእስር አሳልፈዋል። ከሁለት አስርታት በላይ በላቀ ሙያዊ ስነ ምግባር የዘለቀው ተስፋለም ወልደየስ የ2025 የፕሬስ ነፃነት ጀግና ተመራጭ መሆን በኦስትሪያ ቬና ሽልማቱን ተረክበዋል። ይህንን ሽልማቱ የዓለም አቀፉ የፕሬስ ኢንስቲትዩትና ዓለም አቀፍ ሚዲያ ስፖርት የተባሉ ሁለት ተቋማት በትብብር የሚሰጡት ነው። ዓለም አቀፍ ሽልማቱ ለመገናኛ ብዙኃን ነፃነት፣ ያልተገደበ የዜናና የመረጃ ፍሰት ሲሉ የግል ደህንነታቸውን ከፍተኛ ስጋት በመጣል ጉልህ አስተዋጽኦ ላበረከቱ ጋዜጠኞች ሌሎች የሚሰጥ ነው። ተስፋለም ጋር ለዚህ የዓለም ፕሬስ ነፃነት ጀግና ሽልማት ሰባት የተለያዩ አገራት ጋዜጠኞችና አርታዒያን ተመርጠዋል። ጋዜጠኛ ተስፋለም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባለው የማያወላውል ቁርጠኝነት እንደሆነ ሸላሚዎቹ ባወጡት ይፋዊ መግለጫ ላይ አስታውቀዋል። ተስፋለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ደስታውን ገልጠዋል። እንዲሁም ሁለቱ ተቋማትና ዓለም አቀፍ መራች ኮሚቴ ለጥረቱ እውቅና በመስጠታቸው ምስጋናቸውን ችረዋል። የኢትዮጵያ ኢንሳይደር በይነመረብ ሚዲያ መስራ ች ከሆኑት መካከል አንዱ የሆነ ተስፋለም ወልደየስ ከባለስልጣናት ለሚሰነዘር ቀጥተኛ የበቀል እርምጃ ኢላማ ከመሆኑ ባሻገር በስራው ምክንያት የግል ሕይወቱን በተደጋጋሚ ለአደጋ እንዳጋለጠ ሸላሚዎቹ በመግለጫቸው ጠቁመዋል። በዓለም አቀፉ የፕሬስ ኢንስቲትዩት የፕሬስ ነፃነት ጀግና ሆኖ የተመረጠው የመጀመሪያው ኢትዮጵያ ጋዜጠኛ እስክንድር ነጋ ነበር። ከ20 ዓመታት በፊት በድህረ ዘጠና ሰባት ዘመቻ ለእስር ከተዳረጉ ጋዜጠኞችና የፖለቲካ ሰዎች አንዱ የአውራምባ ታይምስ ዳዊት ከበደ ከዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት ከዓለም አቀፉ የጋዜጠኞች መብቶች ተከራካሪ ድርጅት እንደ ኢሮፓውያን አቆጣጠር 2010 ኢንተርናሽናል ፕሬስ ፍሪደም አዋርድ ተሸልሟል። እንደ ኢሮፓውያን አቆጣጠር በሁለት 2020 ደግሞ የፍትህ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ተመስገን ደሳለኝ ፔንቱፔን ኦርቤሮ ፍሪደም ኦፍ ኤክስፕሬሽን አዋርድ አሸናፊ ነበር። እዚህ ጽሑፍ የተወዳጅ ሚዲያና ኮሚዩኒኬሽን ጋርዲያን ቢቢሲን የመሰሉ የዜና ምንጮችን እና ስለ ጋዜጠኞች ሰጡ አስተያየቶችን በእማኝነት ተጠቅመናል።